ቱጌደር የተመሰረተው በ2005 ነው። ዘንድሮ ማርች ላይ አስረኛ ዓመታችንን እናከብራለን። ሲመሰረት ኢትዮጵያውያን እና ጀርመናውያን አንድ ጋር በመሆን የመሰረቱት ድርጅት ነው። ቱጌደር ሲመሰረት ዋና ዓላማው አቅም ግንባታ ላይ ነው። ዓይነ ስውራን ወገኖቻችን ቁጥራቸው በጣም ብዙ ነው። በኢትዮጵያ ውስጥ ታዳጊ ሀገር እንደመሆኑ በአይቲ ወይም ደግሞ በኮምፒውተር ትምህርት ዓይነ ስዉራን ብዙ የሚጎላቸው ፊልድ ነው። ከዛ አኳያ ዓይነ ስዉራንን የአይቲ ወይም ደግሞ የኮምፒውተር ስልጠና በመስጠት በዩኒቨርሲቲም ሆነ በሃይስኩል ውስጥ ሲማሩ ከሌሎች ወገኖቻቸው ጋር በእኩልነት ትምህርቶቻቸውን እንዲከታተሉ ለመርዳት ታሳቢ በማድረግ የተመሰረተ ድርጅት ነው። በዋናነት አምስት የተለያዩ ፕሮጀክት ኮምፖነንቶች አሉን። ተሀድሶ ወይም ሪሃቢሊቴሽን የምንለዋለን እዚህ ስር በአብዛኛው ከሴቶች እና ሕፃናቶች ጋር ስኮላርሽፕን ያካተተ ሲሆን፣ ሁለተኛው ደግሞ ጆብ ኢንክሉዥን የሚላለን ጆብ ኢንክሉዥን የስራ ትስስር ብለን የምንጠራው ነው። የተማሩትን እንደዚሁም ደግሞ ያልተማሩትን የተማሩትን ስራ የሚይዙበትን የስራ ትስስር እንፈጥራለን። ብዙዎች በሴትነታቸውና በአይነስውርነታቸው ምክንያት እየተደፈሩ ከዩኒቨርሲቲ ከሃይስኩል ትምህርቶቻቸውን የሚያቋርጡ አሉ። እነሱን በሪሃብሊቴሽን ግቢያችን ውስጥ እንቅስቃሴ በማድረግ ግቢያችን ውስጥ በማሳደር ስንጀምረው አምስት ስድስት ሴቶችን እኛው ግቢ ውስጥ እያስገባን አቅማቸውን የመገንባት ወዳቋረጡት ትምህርት እንዲገቡ በማድረግ በርካታዎችን ዩኒቨርሲቲ አስጨርሰናል። አሁን ደግሞ የበለጠ ዓይነ ስውራን ሴቶችን ተደራሽ ለማድረግ እስከ 25 በሁለት ዓመት ውስጥ 50 ማለት ነው ሴቶችን በህብረተሰብ ውስጥ እንዳሉ አቅማቸውን ለመገንባት ለመደገፍ እገዛ እያደረገን ያለ ነው። ስለዚህ እስካሁን ድረስ በርካታ ሴት ዓይነ ስውራን በዩኒቨርሲቲ በመግባት ትምህርታቸውን ጨርሰው የዲግሪ ዲፕሎማም ቢያዙ በርካታዎች አሉ። ስራችንን ከጀመርንበት ጊዜ ጀምሮ ማለት ነው። እዚህ ሴንተር ላይ የማገኘው ኮምፒውተር ስልጠና ነው። እየሰለጠንኩ ነው። መጀመሪያም እኔ ግን እንደ አጋጣሚ ነበርኩበት። እዚህ ግቢ አንድ ስድስት ወር ቆይቻለሁ መጀመሪያ ዩኒቨርሲቲ ሳልገባ በፊት እና የትራንስፖርት ድጋፍ የዘለትም ያደርጉልኝ ነበር። ሀይ ስኩል ላይ ስማር በስኮላርሺፕ ን የገባውች ነው በትምህርት ማለት ነው። እና በስኮላርሺፕ ገብቼ እስከ አሁን ድረስ በሚሰጠን ስልጠና ውስጥ ብዙ እውቀቶችን ይዣሉ ከዛ ውስጥ አንዱ ኮምፒውተር ኮምፒውተርን ለስድስት ወር አካባቢ አንዴ ደግሞ ለሶስት ወር ከአንዴ ሁለቴ ወሰድኩት። እና በጣም ደስ ብሎኝ የተማርኩትን ያልተማሩትን ደግሞ ሰልጥ ነው ስራ እንዲቀጠሩ የምናደርግበት ነው። በአብዛኛው የእጅ ሙያውን የመጥረጊያ ሞልያ፣ ምንጣፍ ስራ፣ እነዚህ እነዚህን የመሳሰሉ እንደዚሁም ኦዳ እንዲሰሩ አድርገን ራሳቸውን እንዲችሉ እና እንዲቀጠሩ የምናደርግበት ዲፓርትመንት ነው። ከአምስት ወደ ስድስት አልፌን ያቋረጥኩት፣ ያው በተለያዩ ችግሮች ያው በጓደኝነት ሁኜ ነበር እየተማሩ ያለሁት ከልጅ አባቴ ጋር ማለት ነው። ከዛ ልክ እርጉዝ መሆን ስነግረው አላመነልኝም። ከዚያም ጀምሮ በቃ እሱም ጥሎኝ ጠፋ። ትምህርቴን ማቋረጥ ቱግዘር ከምንም በላይ መመሰግነው ሙያ አስተምሮኛል። ሄትም አሁን ይህን ነገር እንደዚህ አይነት ቦታ ላይ ጠላጥፏል። እንደዚህ አይነት ቦታ ላይ መመልከች ብታስገቢ ትገቢያለች ቢሉ ቆርቼ ገባለሁ። ቱጊዘር ይህን ሙያ አስተምሮኛል። ባልመርም ይህን እጅ ሙያ አስተምሮኛል። ሙያ የኔ ጋ ነው ማለት ነው። ግቢያችን ውስጥ ሪሶርስ ሴንተር አለ። ሪሶርስ ሴንተራችን ውስጥ ወደ 30 ሚሊዮን በላይ የሚሆኑ መጽሐፍቶች አሉ በኤሌክትሪክ ፎርማት። እነዚህንም ለማንበብ ዓይነ ስውራኖች ግቢያችን ውስጥ መጥተው መጠቀም የሚችሉባቸው ሁኔታዎች ቤዚክ ኮምፒውተር ስኪል ወይም መሰረታዊ ኮምፒውተር ትምህርት ብለን የምንጠራውን የምናስተምርበት ነው። በዛ ስር ሪሶርስ ሴንተሮች አሉን። አብዛኛው በተለይ ሌት ሆነው ዓይነ ስውር የሆኑ ከጊዜ በኋላ ለምሳሌ ወደ 20 ዓመት 30 ዓመት በስራ ዓለም ላይ ሆነው አይታቸውን ያጡትን ኮምፒውተር እንዲማሩ እና በርግ ከትውልድ ጀምሮ ያሉትንም የሚያካትት ነው። እሱ ትምህርቴን የጨረስኩት ባይናማነት ነው። ከቴክኒክና ሙያ ኮሌጅ ኮሌጅ እንትን ትምህርቴን የጨረስኩት አይኔም የጠፋው 2006 አካባቢ ነው። ከዛ በኋላ ለተወሰነ ዓመታት ቤት ውስጥ ተስፋ ቆርጬ ቤት ውስጥ ነበርኩኝ። ነገር ግን አንዳንድ ጓደኞቼ እንደዚሁ ወጥቶ መማር እንደሚቻል ነገሩኝ እና ከቤቶቼ ብሬል መማር ጀመርኩኝ። ከዛ በኋላ ደግሞ ያው አንዳንድ ነገሮች ሲመቻቸው ደግሞ ኮምፒውተር ስልጠና እንዳለ ሲነገረኝ ኮምፒውተር ደግሞ መማርን ቀጠልኩኝ። ሰዎች ሲጠቀሙበት አያለው። በፊት አይናም ሆኜ ማለት ነው እንጂ እኔ ኮምፒውተር ላይ አልተጠቀምኩ እኮ። ስለ ኮምፒውተር ጥቅም እንደሚያውቁት አሁን ነው መሰረታዊ የሚባሉ የኮምፒውተር እውቀቶች ላይ ነው። ከኪቦርድ ጀምሮ ከዛ ዊንዶውስ ላይ ወርድ ላይ እና ኤክሴል፣ ፓወርፖይንት እና ኢንተርኔት አጠቃቀምን ጨምሮ የተለያዩ ስልጠናዎችን እሰጣለሁኝ። በጊዜ እና በእንትን ከፋፍዬ እና እንደ ተማሪዎቹ ፍጥነት እና እንዳያያዛቸው ሁኔታ ይወሰናል። ያው ፍጥነቱም የምንጨርስበት ጊዜ ማለት ነው። ገና ስልጠና ላይ ነኝ። ግን ወደፊት ራሴን ችዬ እጽፋለሁ፣ አነባለሁ። ስራዬም ሌላ ሰው እንትን አያስፈልገኝም ማለት ነው፣ ሌላ ረዳት አያስፈልገኝም። ራሴን እጽፋለሁ፣ ራሴን አነባለሁ። ስራዬን አሟልቼ ሰራለሁ፣ አጠናቅ ሰራለሁ ማለት ነው። አሁን ውጭ ሀገር ዓይነ ስውራኖች ዩኒቨርሲቲ ውስጥ ሜጀር ማድረግ ይችላሉ ኮምፒውተር። እኛ ሀገር ውስጥ ግን እንኳን ዩኒቨርሲቲ ውስጥ ሀይ ስኩል ውስጥ ራሱ እንዴት ዓይነ ስውራን ኮምፒውተር ይማራሉ እየተባለ ነው። አፍሪካ ሀገሮች ውስጥ ይሄ ካሪኩለም ወጥቶለት ዓይነ ስውራኖች ከኤሌመንታሪ ጀምረው እየተማሩ ናቸው። አሉት ጥቅሙ ብዙ ነው እንደነገርኩሽ። ያው በዋናነት ግን ግሎባላይዜሽን ነው፣ ማለት ከዘመናዊነት ጋር መተዋወቅ ማለት ነው። አሁን ኢንተርኔት፣ መጽሐፍ፣ ኢሜይል መላክ፣ የእኔን የመሳሰሉት መጽሐፍ ማንበብ። እንደነገርኩሽ፣ በብሬል እንጽፋለን እናነባለን፣ ግን ሞር ቀልጣፋ ነው ይሄ መፍትሄ ሰጪ ነው። ኮምፒውተር ከብሬል ይልቅ ኮምፒውተሩ ያው ለእኛም ሆነን ለሌላም እንተርፋለን። እኛም እንጽፈው ይሄ የኮምፒውተር ጽሁፍ ሌላ አይናማም ይጠቀምበታል ማለት ነው። ያለምንም ችግር ያነበዋል ማለት ነው። አይናማም የሚሰራውን ነው የምንሰራው ማለት ነው። ፎልደር መስራት ራሱ ቀላል ነገር አይደለም። ዶኪመንት ማስቀመጥ ነው፣ የራስን ፋይል እንትን ብሎ ማስቀመጥ አንዱን ነገር ነው። ሁለተን ገና ደግሞ ቢዝነስ ላይ እንደገና ደግሞ ኤክሴል ቢዝነስ ሰርቶ እራሱ ቢዝነስን እንዴት ማኔጅ እንደሚደረግ ራሱ አንድ ሌላ ጥቅም ነው። እንደገና ደግሞ በኢንተርኔት ውስጥ ገብቶ እንደገና ደግሞ አሁን ለምሳሌ ዩቱብ መጠቀም እንደገና ደግሞ ቲክቶክ አለ፣ ሁሉ ነገር መረጃዎች አሉ። ይሄ ራሱ አሁን እየተጠቀምኩበት ነው። በተለይ ኤክሴል የሚባሉ ለመምህር መምህር ለሚሆኑ ዓይነ ስዉራን በጣም ይጠቅማል። ምክንያቱም ለተማሪዎች ደረጃ ምናምን ስታወጪ ሰው መጠየቅም አይጠበቅ፣ አይናሞችን መጠየቅ አይጠበቅ። ምንድን ነው የሚጠቅማቸው? ይሄን ነገር ስናይ ያው ስራ ከመቀጠር ጀምሮ ስራ ላይ እያሉ አንዳንድ ጊዜ ስራ ለመግባት ሲያመለክቱ ጸሐፊ የለንም ተብሎ ውድቅ የሚደረጉበት ሁኔታ ይኖራል። ለጸሐፊ በጀት የለንም ምናምን ይባላል እና ይሄ ግን ይህን መሰረታዊ እውቀት ከያዙ ግን ምንድን ነው የሚጠቅማቸው ራሳቸው ራሳቸውን በራሳቸው ለዛ ነገር ሙሉ ነገሩን አሟልተው ይገባሉ ማለት ነው። ብቁ ይሆናሉ እና እዚህም ላይ ያሉት አሁን እዚህ የምናሰለጥናቸው ልጆች እንደውም በአብዛኛው ተመርቀው ስራ እስኪያገኙ ድረስ ሲቪያቸውን በየቦታው እንትን ብለው አፕላይ አድርገው የተቀመጡ ልጆች ናቸው እና እንደ ቅድመ ዝግጅትም ይሆናቸዋል ማለት ነው። ዓይነ ስውርም ሆነው የኮምፒውተር ስልጠናውን ያላገኙ አክሰሱ ያልነበራቸው ይመጣሉ። እስካሁን ድረስ እያሰለጠንኩ ያለሁት እነዚህ እነዚህ ነው። ዓይነ ስውርነት ከምንም አያግድም። እንኳን ኮምፒውተር ኖሮ አሁን ኮምፒውተር እያገዘን ይቅርና ኮምፒውተርም ሳይኖር ከምንም አያግድም ብዬ ነው የማስበው። ዋናው ምንድነው? የአመለካከት ችግር ነው። ኮምፒውተር መምጣቱ ለእኛ እርግጥ ነው ከጥገኝነት አውጥቶናል። አይናሞችን እየለመንን እንዲህ አንብቡልኝ እንዲጻፉልኝ ነበር። አሁን ግን ኮምፒውተር መምጣቱ ከሁሉም ከአይናማውም ህብረተሰባችን ጋር እኩል እንድንሆን አድርጎናል። ከሰፈር ጀምሮ እርሱ ምንድን ነው ግን ሄደች መሳሪያው ምናምን ሲሉኝ ስነግራቸው እንዴ ይማራሉ እንዴ ኮምፒውተር እንዴት ይነኩታል ማለት እንዴት ያዩታል ኮምፒውተር እኮ በጣም ውስብስብ ነገር ነው ምናምን የሚል አስተያየት ይሰጠኛል። ያው ነግራቸዋለሁ፣ በተቻለ መጠን እንዴት እንደማስተምራቸው ይ እነሱም እንዴት እንደሚማሩት ለማስረዳት ሞክራለሁ። ሞር ደግሞ እናንተም እንዳያችሁት እንዲ ፕራክቲካሊ ደግሞ መጥቶ ቢያይ ሰው ይበልጥ ግንዛቤ ይኖረዋል። ብዙ ሰው ባይዘዌ ኮምፒውተር አይነት ስውር ይማራል ስትው ግራም ይገባውፋል እንዴት በምናማ የተለየ ኮምፒውተርም ብሎ የሚያሰብስቡ ሰዎች አሉ። ግን የተለየ አይደለም። ኮምፒውተሩ የራሱ ነው። ማውዝ ነው የማይጠቀሙት እነሱ። ኮምፒውተሩ ኦርዲነሪ ነው። ማንኛውም ላፕቶፕ ነው። ማንኛውም አይናማ ጓደኞቻችን፣ የሚያዩ ጓደኞቻችን የሚጠቀሙበት ነው። ምንም የተለየ ነገር የለውም። የተለየ ነገር የሚያደርገው ያንን ላፕቶፕ ፍሬንድሊ ማድረግ ነው። በምንድን ነው ፍሬንድሊ የምናደርገው? የራሱ አፕሊኬሽን ሶፍትዌር አለ ቅድም እንዳብራራሁት ጆስ የሚባል ለምሳሌ እኔ የተጠቀምኩበት ጆብ አክሰስ ዊት ስፒች የሚባለው በአክሮኒም ይሄ ጆስ እስክሪን ላይ ያለውን ነገር ሁሉ ያነብልናል። ስለዚህ እኛን ሆኖ ያገለግለናል፣ እና ይህንን ፍሬንድሊ ማድረግ ነው። ስለዚህ አሁን እንዳሳየውሽ፣ ኢሜይል እንጠቀማለን፣ እንልካለን፣ እንቀበላለን፣ ወርድ ላይ እንጽፋለን ደብዳቤዎች እናዘጋጃለን። ሁሉንም ኮሚኒኬሽን መንገዶች እናደርጋለን፣ ምንም ችግር የለም። ፔፐሪን እ የሰራሁት በዚህ ነው። አቀባበላቸው በጣም ጥሩ ነው ከሰው ሰው እንደ ማንኛውም ትምህርት ቢለያይም እንደ ሁሉም እንዳጠቃላይ ግን በጣም አሪፍ ነው። ምክንያቱም በጣም በፍላጎት ነው የሚማሩት። ችግራቸውን ያውቁታል። ምን እንደሚያጎልባቸው ያንን ነገር ማጣታቸው ስለሚያውቁት በጣም በኢንተረስት ነው የሚማሩት እና አያያዛቸው፣ አቀባበላቸው በጣም ለእኔ እስካሁን ባለው አሰለጣጠን ተመችቶኛል። ዓለም አንድ ሆነችበት ጊዜ ነው ያለንማ። ቴክኖሎጂ ሁሉንም አንድ ያደረገችበት ሳል ነው እና በተለይ ለእኛ አካል ጉዳተኞች ብዙ አድቫንቴጅ አለው። አይችሉም የሚባለው ነገር ተቀርፎ ሁሉም ይችላል የሚለውን ነገር በመረጃ ሁላችንም እኩል የምንሆንበት ሳል ነው። አሁን መሰረታዊ ኮምፒውተር ስልጠናዎችን ከጨረሱ በኋላ ሲኦሲ እንዲወስዱ ነው የምናደርጋቸው። ሲኦሲ የሚወስዱልን በፊት ላይ ምንድን ነው ወደ አስራ አምስት ተማሪ በአመት እናበቃለን፣ ሲኦሲ እናስፈተናቸዋለን። በጣም ማለት አንድ ተማሪ ምናምን ሊወድቅብን ይችላል፣ አብዛኛው ጊዜ ሙሉ ነበር የሚያልፍ ኮምፒውተር ትሬኒንግ ስልጠናዎችን አጠናቅቅ አለው እና ለሲ ኦ ሲ ብቁ ነኝ ብዬ አስባለሁ። እንደማልፈው ተስፋ አለኝ። ተሰጠኝ ስልጠናው በአግባቡ የተከታተልኩ ነው እና መከታተልኝ ደግሞ መጨረሻ ላይ የሚመጣልኝ ሪዛልት ነው እና ለዛ ያው ራሴን ያዘጋጀው ነው ያለው። በጣም ዝግጁ ነው። ምንም እንትን የሚያስፈራኝ ነገር የለም። አልፋለሁም በበቂ ሁኔታ አልፋለሁ ብዬ አስባለሁ። ሪፖርት በየጊዜው ያደርጋል። እውቅና አዲስ አት አዲሰት የሚደረግላቸው አሁን ከዚህ ተቋም ከሰባ ፐርሰንት በላይ ሲያመጡ ማለት ካሰለጠኗቸው ከሰባ ፐርሰንት በላይ ያለፉ መሆን አለባቸው እድሳት ለመስጠት እራሱ ማለት ነው ካልሆነ ግን እንትን እራሱ እድሳት አይደረግላቸውም ብቁ ካላደረጉ ስለዚህ ብቁ ማድረግም ስላለባቸው ሪፖርት ያቀርባሉ ስናድስላቸው ያን ብቁ የሆኑት ምን ያክል ፐርሰንት አብቅቷል ወይም ሲኦሲን አሳልፏል የሚለውን ቸካር ግን በዛ መሰረት ነው እውቅናውን ሊታደስላቸው የሚችለው ማለት ነው ግብረሰናይ ድርጅቶች ናቸው በሚል አላግባብ የሆኑ ስራዎች ሊሰሩ ይችላሉ። ስለዚህ እነሱም የግድ ከሌላው ስታንዳርድ ሊወጡ አይችሉም። በአንድ ስታንዳርድ ነው ሁሉም፣ እንደ ከተማ አስተዳደር ስለሆነ ስታንዳርድ የሚዘጋጀው በዛ መሰረት ነው። ፎሎው አፕ የምናደርጋቸው እነሱ ማለት ነው። ሌሎችም ዘርፎች አሉን እዚሁ ግቢ ውስጥ ያው እንደምትመለከተው ዴኬር አለ፣ ወይም ደግሞ የህፃናት ማቆያ። እነኚህ የህፃናቶች የአይነ ስውራን ልጆች ናቸው። ብዙ ጊዜ አይነ ስውራን የዚህ አይነት ሕፃናት የማቆያ ቦታ ገንዘብ እየከፈሉ ልጆቻቸውን ማቆየት ስለማይችሉ፣ አንዳንዶች ሎቶሪ ሻጮች ናቸው፣ አንዳንዶችም ደግሞ የተለያዩ ድርጅቶች ውስጥ በአነስተኛ ደግሞ ሰራተኞች ናቸው። ይህን ችግራቸውን በማየት በእኛ ግቢ ውስጥ ለአይነ ስውራን እና ለአካል ጉዳተኛ ልጆች የነፃ ህፃናት የማቆያ አገልግሎት በመስጠት ላይ እንገኛለን። 2 ወደ ሰባት ስዘዋወር ወለድኩኝ አቋረጥኩ ማለት ነው። እዛ 206 ላይ ሰባት ፍ ነበር። መቀጠል አለባት ብለው በሰዎች እንትን ነው ወደ ቱጌዘር ያመጡኝና አስረኛ ክፍል ላይ ሲመጣብኝ እንትን ነው ባዮሎጂ ብቻ ነው ሌሎች ሰብጀክቶች ኤ ነበርኩኝ። ልጄ ደግሞ የአራተኛ ክፍል ተማሪ ነው ነ ከነሱ ጋር ሆኖ ነው የተማረውና ከእኔ ጋ መሆን የጀመረው የሶስት አያፍል ተማሪ ሆኖ ነው። አሁን አራት አያፍል ተማሪ ነው። አንደኛ ዝህ መዝሙሮችን ያጠናሉ። ሁለተኛ ኦፕን ሜዳ አለ። ኦፕን ኤሪያው የምታየው ነገር የመጫዋጫዎችን እንትኖች አሉ። ልጆቹ ሳይጨናነቁ እየተጫወቱ ጊዜውንም ሳያውቁት ነው የሚመሸው ማለት ነው። ልጅ ይውል ከሆነ የሆነ ጉዳት እንኳን ይደርስበታል ብዬ አላስብም። አንድ ሱ ሁለተኛ ልጄ ቢታመም እንኳን ወዲያው ደውሎ እንደሚያሳውቁ ይህ እርግጠኛ ሆናለሁ። ማለት ማንኛውም ችግር ቢኖር ወዲያው ደውሎ የሚያሳውቁበት ምክንያቱም ሙሉ ኮንታክት አለን፣ ኢንፎርሜሽን አለን፣ እንደዋወላለን ወይም ከአሳዳጆችም ጋር ከነገነትም ጋር ስልክ ስላለ እንቀያየራለን። ስለዚህ ያ በመሆኑ በጣም አሪፍ ነው። እኔ ልጄ ዝም መቶ የሆነ ችግር ደስበታል። ስለዚህ በዛ መልኩ ስለማስብ ምንም አይነት ቻለንጅ ይኖራል ብዬ አላስብ። ይሄ ደግሞ ባለመኖሩ ስራዬን እሰራለሁ ማለት ነው። ካለምንም ጭንቀት ስራዬን እሰራለሁ፣ በሰዓቱ አወጣለሁ፣ በሰዓቱ አስገባለሁ። ይሄ ትልቅ አድቫንቴጅ ነው። ከዚጋ ስዕሎችን እንደምታያቸው ስዕል እንዲሰሩ እናደርጋለን። አንድ ሰው ዓይነ ስውር ስለሆነ ውስጡ ያለው የአርት ስሜት እንግዲህ ከውስጥ የሚመጣ አይደለ በትምህርትም የምታዳብሪው ምንድን ከውስጥ ያለ ነው እና ያላቸውን የውስጥ ስሜት እንዲገልጹ ስዕልም እንዲማሩ እናደርጋለን። በጣም ብዙ ሰው ኢምፕረስ ነው የሚሆነው ምክንያቱም እንዴት ዓይነ ስውር ስዕል ሊስል ይችላል የሚል አመለካከት ስላለ ያንን መስበር ዓይነ ስውራን የሚስሉ አይመስለኝም ነበር እና እዚህ ነው ያወቅኩት፣ መሳል እንደምንችል ያወቅኩት እና እዚህ አሰልጥነውን ነው። ምንድነው መሳል የምትፈልጉ ሲለኝ እንደዚህ ተፈጥሮ ነገሮች በጣም ደስ ስለሚሉኝ ፏፏቴ መሳል ፈልጋሉ ስለው በመጀመሪያ እንደዚህ እጄን ይዞ እንደዚህ አሳየኝ፣ እንዴት እንደሚሳል ማለት ነው። በመጀመሪያ መስመሮቹ እንዴት እንደሚደረግ፣ ምን ከለር እንደሚደረግ ምናምን እያንዳንዱን እንትን አሰለጠነኝ ማለት ነው። አሰልጣኝ አንዱ ወርክ ዩኒታችን ግቢያችን ውስጥ ያለው ምንድን ነው እሱ ስለ አይነ ስውራን እና ስለ አይነስውርነት ግንዛቤ መስጠት ነው። አንዱ የተግባሩ ፕሮግራማት ምንድን ነው ማዕድ በጭለማ ወይም ዲያሎግ ዲነር ኢንዘዳርክ ብለን የምንጠራዋለን። ማዕድ በጭለማል እናዘጋጃለን። ምንድን ነው የሚደረገው? ቤት ጭለማ ነው የሚሆነው። ሆቴሎች ላይ ነው የምናዘጋጅ፣ የተለያዩ ሆቴሎች ላይ እናዘጋጃለን። ተስተናጋጆቹ በአጠቃላይ ናሞች ናቸው የሚሆኑት፣ ማየት የሚችሉ። ምክንያቱም በአይነ ስውራን እግር ላይ ቆሞ አንድ ሰው የአይነ ስውርን ህይወት የሚያይበት ነው እሱ አይነ ስውራኖች መሪነት እንግዲህ እዛ ጋር ይለዋወጣሉ ማለት ነው። አይናሞች አይነ ስውር ይሆናሉ፣ አይነ ስውራኖች እንግዲህ ህይወታቸውን ያሳያሉ ማለት ነው። የዕለት ተዕለት ህይወታቸው ነው ይሄ። ለአይነ ስውራን እንግዲህ ያቺ አንድ ሰዓት ከሰላሳ ነው እዛ ጨለማ ቤት ውስጥ የሚቆየው እና አይናማው ሰው ደግሞ ያን እንዲገነዘብ እዛ ውስጥ ሙዚቃም አለ። ሙዚቃውም የሚቀርበው በአይነ ስውራን ነው። እንግዲህ እዛ ውስጥ የሌለው ማየት ብቻ ነው፣ ሁሉም ነገር አለ። ፊድባክ በጣም የሚገርም ነው። በዚህ ልክ አናቀውም ማለት ሰዎችን ቢያዝናናም ፈን ቢያደርግም ደግሞ በትክክል በተግባር ምን እንደሚመስል የዓይነ ስውርን ህይወት ሰዎች ገብተው ተምረውበት የሚወጡ ነው። ምን ያህል ህይወቱን ወዲያውኑ የሰዎችን አመለካከት የሚቀይር መሆኑ ነው ይሄ ፕሮግራም የሚያሳይ ዓይነ ስውራኖች ምን ምን ማድረግ እንደሚችሉ የምናሳይበት ፕሮግራም ነው። ይሄ ዲነር ኢንተዳርክ ወይም ደግሞ ማዕድ በጨለማ የተባለው በተለይ የብዙዎችን አይናሞችን አስተያየት እንዲለወጥ ያደረገልን ትልቅ ወርኪኒት ነው። በሰፊው ሊሰራ ይገባዋል። የአይቲ በተለይ ደግሞ ዓይነ ስውር ላይ ምክንያቱም ሌላ አይን ነው እሱ የሚፈጥርለት የኮምፒውተር ትምህርት ወይም አይቲ ሊትረሲ በመንግስት ተቋማት አሁን ለምሳሌ በሀይ ስኩል የተዘለለ ነው። አይናሞቹ በሚማሩበት ሰዓት እንደ ሰብጀክት እንደ አንድ ሰብጀክት ይወስዱታል። ዓይነ ስውራን ግን አይወስዱትም። ኮምፒውተር ስልጠና ኢኳላይዘር ነው። ቴክኖሎጂ ኢኳላይዘር ነው እና ኢኳላይዘር እንትቶ እንጃ ትልቅ ጋፕ ነው። በጣም ትልቅ ጋፕ ነው። ምናልባትም ኮምፒውተር በቂ ሁኔታ ልጆቻችን በሰለጠኑ ጊዜ ፊዚክስ እና ኬሚስትሪንም ልንማር እኮ እንችላለን። ምክንያቱም ጋፑን በጣም ያጠብልናል እና ትምህርት ሚኒስቴርም ሆነ የሚመለከታቸው አካላት ይህንን እንደ ግብዓት ቢወስዱት አብረውን ቢሰሩ ትምህርት ቢሮ እንደዚህ የመሳሰሉት ጥሪ እናደርጋለን። እንደ ቱጌተር እንግዲህ አንደኛኝ ሀገር ውስጥ ስለ ቱጌተር ብዙ የሚያቁም ግለሰቦች ባለመኖር ወደ ድርጅታችን እየመጡ የሚጎበኙም የሉም። ብዙ ጊዜ ግን ፈረንጆች እናያለን ከጀርመን ከሌሎችም ሀገሮች ድርጅታችንን ሲጎበኙ ድጋፍ ለማድረግ ፈቃደኞች ናቸው። ኢትዮጵያኖችም ባለመጎብኘት እንጂ መጥተው ቢጎበኙ ብዙዎች ድጋፍ ሊሰጡን እንደሚችሉ እናስባለን። ስለዚህ በድርጅታችን ውስጥ ያለንበት አካባቢ ጋር በመምጣት አይናሞች እየመጡ እየጎበኙ እንደየፍላጎታቸው በስኮላርሽፕም ቢሆን በሕፃናቶችም በማስተማርም በሌሎችም ለመደገፍ ፈቃደኛ የሆኑ ሰዎች ሐኪሞችም ቢሆኑ ብናገኝ በጣም ደስ ይለናል። ወደፊት ቱጌተር አላማው በዓይነ ስውራን ላይም ብቻ ሳይሆን በጠቅላላ አካል ጉዳተኛነት ላይ ተደራሽ ማድረግ የምንችልበት ሁኔታ እንዲኖር እንፈልጋለን። አዲስ አበባ ላይ ብቻም ደግሞ ሳይሆን ክፍለ ሀገሮች ውስጥም ይህ አገልግሎቶቻችን እንዲሰፉ እንፈልጋለን። አሁን ጥያቄዎች ከተለያየ ቦታዎች ይመጡልናል። ኮምፒውተር ለመማር ሌት አይናቸው የሚጠፉ አስተማሪዎች የነበሩ በርካታ ሰዎች አይናቸው አሁን መጨረሻ ላይ ድንገት ስለጠፋ ዋስትና የለውም፣ የማየት ነገር በግላኮማ በሌሎችም በተለያዩ አደጋዎች አይናቸው እየጠፋ ኮምፒውተር ለመማር የግድ እኛ ድርጅት ጋር እየመጡ ናቸው ያሉት። እዚህ ከመምጣት ግን ባሉበት ቦታ ተደራሽ ብናደርጋቸው በርካቶችን ልንጠቅም እንችላለን። ስለዚህ አቅም ቢኖረን ከአዲስ አበባ ውጭ በርካታ ዓይነ ስውራኖችን በየክልሉ ተደራሽ የምናደረግበት ነገር ቢኖር ትልቅ ዓይነ ስውራኖች ላይ ስራዎችን ሰራን ማለት እንችላለን። ስለዚህ መንግስትም ሆነ አቅም ያላቸው ሌሎች ድርጅቶች ከእኛ ጋር አብሮ ለመስራት በመተባበር ቢፈልጉ በርካታ ዓይነ ስውራኖችን ወይም ደግሞ አካል ጉዳተኞችን ተደራሽ ማድረግ የምንችልባቸው ሁኔታዎች ይኖራሉ ብለን እናስባለን።